እዚህ ነው ብዬ ለመናገር እንዳላስረዳ እንዳልናገር፣ ሲም ካርዴን አውጥቶታል። ሲም ካርዴን አውጥቶታል። አጋጣሚ ላይ ስልኬን ሲሰጠኝ ልደውል ስል ሲም ካርዴን ወስዶታል። ሲም ካርድ ደግሞ በተአምር በተአምር

ናናዋናልሰላም ሰላም፣ ውድ እና የተከበራችሁ የቻና ላይ ቤተሰቦች አድማጭ ተመልካቾች ውድ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ደስ ብሎኛል፣ ምክንያቱም ሰላም እንግዲህ እግዚአብሔር ይመስገን በሰላም ወደ ሀገር ገብታለች። ዛሬ አጋጣሚ እንግዲህ ላይቭ ላይቭ ሁኜ የት ገብታ ነው ምን ሆና ነው እያልኩ ባለሁበት ሰዓት ሀዋ ደግሞ እንግዲህ ያው አሳስሯታል መሰለኝ ፓስፖርትሽ ልስጥሽ ምናምን ብሎ አሳስሯታል መሰለኝ መሰለኝ የሚል ነገር ይዛ መጣ ነበርና በጣም ነበር የደነገጥኩት። በጣም ነበርም የተበሳጨሁት ማለት ነው። ስለዚህ በሰው ይሄ ህይወት ነው። በምንም አይነት መንገድ ቢሆን በሰው ህይወት በዚህ ልክ መቀለድ አይቻልም። ሰላም የነሱን ሰላም ነው የምትፈልገው፣ ነገሮች ሰላም ይሆናሉ ብላ በየዋህነት የሄደችበት መንገድ ሌላ መንገድ ይዞባት መጧል። ሲም ካርዷን ዘርፎ ጭራሽ ስልኳን ወስዶ ሲም ካርዷን አውጦ ነው የሰጣት። ምን አይነት ሰው እንደሆነ ብስማም እውነት፣ ምን አይነት ሰው ባለጌ የሚባል የማይገልጸው ባለጌ ነው፣ ሰኢድ ግን ማለት ነው ለዚህ ደግሞ እርግጠኛ ነኝ ሰላም ገና ዋጋህን ታስከፍላለች ማለት ነው። እኔ አለኝ ብልህ እዛ ጋ ሰዎች ብቻ በጫት ስለምትገዛቸው የየመን ፖሊሶች በጫት ስለምትገዛቸው ኢትዮጵያም ገብቶ እንግዲህ መግዛት አይቻልም ማለት ነው። ሁሉም አንድ አይነት አይደሉም ሁሉም አንድ አይነት አይደሉም። እና ሰላም በዚሁ አጋጣሚ እንኳን በሰላም ገባሽ ማለት እወዳለሁ። ምንም ይሁን ምንም ምንም ታድርግ ምንም ከእሷ ጋር ያለ አንድ እውነት ሊኖር ይችላል። ስለዚህ እንኳን በሰላም ገባሽ ማለት ነው የምፈልገው። ላይክ ሸር ሰብስክራይብ አድርጉ። እነስ ማጥስኪሰነበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ወደ ሀገር ገብቻለሁ። አሁን ያለሁት አዲስ አበባ ኢትዮጵያ ነው። በጣም ይበርዳል። ድንገት ሙቀት ሀገር ስለነበርኩኝ ሳቋርጥ በጅቡቲ በኤደን የምትባል ሀገር ሳቋርጥ እዛ ኃይለኛ ሙቀት ነበረ እና ያ ይመስለኛል አሁን እዚህ ጋር ብርዱ እንዲሰማኝ የሆነው። ባለፈው ያው እንደተመለከታችሁት ፓስፖርቴን ሰኢድ ወስዶታል። ፓስፖርቴን ሰኢድ ከወሰደ በኋላ ያው ሱመያን አሳልፌ እንድሰጠው አድራሻዋን ያለችበትን ቦታ ሁሉ እንድሰጠው እንድነግረው። ከዛም በኋላ እንደዛ ካላደረኩኝ ፓስፖርቴን እንደማይሰጠኝ ነበረ ነገረኝ። ከዛም በኋላም ተገናኝተን ነበረ በአካል ምንም እንደማይሰጠኝ ነው አረጋግጦ በደንብ አስረግጦ የነገረኝ። እኔም ደግሞ ያንን ነገር አላደርግም፣ ሱመያ ያለችበትንም ነገር አልነግርህም ያለችበትንም አካባቢ አላሳውቅህም ብዬው ያው እኔ ብዙም አገሪቷን አላቅም ብዙም ቋንቋ አላቅም እንደተመለከታችሁት በፖሊስ ብዙ ያው እሱ ብዙ ሰው ስለሚያውቅ በፖሊስ አስወስዶኛል ል እኔ አላቅም በዚህ ደረጃ እንደዚህ ያደርጋል እንደዚህ ይሰራል ብዬ ስላላሰብኩኝ ስላልገመትኩኝ ነው መሰለኝ ቀና አደን ገባው አደን ከገባው በኋላ ብቻ በጣም ከባድ ነበር። በጣም ይከብዳል። በተለይ በባህሩ ስጓዝ በባህሩ ሲሄድ ያለው ነገር መሀል ላይ ስደርስ በጣም ጸሎት ነበር እያደረኩኝ የነበረው። ምክንያቱም ምንም ነገር አይታይም። ከላይ ሰማይ ከታች ውሃ ነው በቃ ምንም የሚታይ ነገር የለም። እኔ እንደዚህ አይነት ነገር እንግዲህ ለመጀመሪያ ጊዜ ነው ለመጀመሪያ ነው ይህን ነገር ሳይ እና በጣም ያስፈራ ነበረ። በቃ በጣም ይጨንቅ ነበረ። በጣም በጣም ሁሉ እውነት አለቀስኩኝ። በጣም እግዚአብሔርን ተማጸንኩኝ። ለካስ የኛ ትክክለኛ ጸሎት የምንዳደርሰው የሆነ ነገር ሲደርስብን ነው እንደዚህማ ማ ብንጸልይ ኑሮ ሁሉ ብዬ እስከ ማለት ደረጃ ነበረ የደረስኩት። በቃ ባህሩ ላይ ግን በጣም ከባድ ሁኔታ ነበረ። ከዛ በኋላ ያለው ያው መታወቂያ ይዤ ነበረ። በዛም በዛም በዛም እያልኩኝ ያው የሆነ ሰው አገኘው። ከኢትዮጵያ ከአዲስ አበባም ተደወለ በሰው በሰው የጅቡቲንም ቦርደር አልፌ ብቻ እንደዛም ብሎ በመኪና ወደ ሀገር ገብቻለሁ፣ እግዚአብሔር ይመስገን። ከዚህ ስቃይ በኋላ ያው አሁን ያለሁት አዲስ አበባ ነው። ማንንም አላገኘሁም፣ ከማንም ጋር አልተገናኘሁም። እስቲ አሁን ሱመያ ጋር ምደውልላት አለው። ብቻ እኔ አሁን ያንን ሳላላሰብኩም፣ እንደዛ አልነበረም። ምክንያቱም ሁለቱ ሊታረቁበት ሊስማሙ ጽድት ከሁሉም ከችግር ያሰብኩት ነገር ምንድን ነው? ትናንትና ሰኢድ አጥፍተዋል፣ ዛሬ ያጠፋል ወይም ደግሞ ስህተቶችን ይደግማል ማለት አይደለም። በተለይ አንድ ሰው ተሳስቶ ድጋሚ ወደ ሕይወት ሲገባ በጣም ጥሩ ሰው፣ መልካም ሰው ይሆናል። እና ከሁሉም ነገር ጽድት ብሎ ትዳሩን እንዲመራ አብሮ በፍቅር ተሳስበው ልጆቻቸውን እንዲያሳድጉ ይህን ነገር ነው በጣም እየለፋው እስካሁን ድረስ ለዚህ ደረጃ ለዚህ ጉዳይ ነበረ ስጥር የነበረው። አንተ ግን ጭራሽ ስሜያን እኔ አሳልፌ እንድሰጥክ በገንዘብ ሁሉ ብዙ ነገር ስትለኝ ነበረ። ያንተ ገንዘብ እኮ ፍቅርን አይገዛልኝም ታውቃለህ። ግን ይሄንን ያንተ ገንዘብ አንተ ለኔ ገንዘብ ብትሰጠኝ እምነቴን አይገዛልኝም? ምን አይነት ሰው ነህ ግን አንተ በትዳርቅ ይሄን ያህል ከዛም አልፎ በእኔ ላይ ይሄን ያህል ጭካን የጨከንከው፣ አንተ መላጣ ደደብ። ከዚህ በኋላ እኔ እናንተ አይጥና ድመት ነን። እኔ ነኝ የአንተ ጠላት፣ ማንም አይደለም። ይሄን ደግሞ ነግሬህ ነው፣ በፊት ለፊት ነው የማደርገው። አንተ ወንድ ነክ፣ እስኪ በአዲስ አበባ ኤርፖርት ተሳፍረክና እኔ አንተን ካልሰራውልክ ትፋብኝ አንተን ካልሰራሁልክ ማለት ነው። አንተ አረመኔ፣ አንተ ለማንም የማትሆን ሰው ነክ። እኔ እና አንተ ግን እንገናኛለን፣ ያገኛለሁ በእንደዚህ ልክ ነው አይደል እኔን እንትን ያልከኝ? ያው እኔን በገንዘብ ልደልኝ እኔ ኮ የገንዘብ ሰው አይደለሁም። አንተ እኮ ሚስቴን አሳልፌ እንድሰጥክ የለመንከኝ ገንዘብ ሰጥሻለሁ፣ ሚስቴን አሳልፌ ስጭኝ እኮ ነው ያልከው፣ አንተ አረመኔ። እስቲ እንደው ሌላውን ተወውና፣ እስቲ ሌላውን ተወውና በገንዘብ የሚያምነው አይምሮ ጭንቅላትን ቀይረው ጥሩ ሰው ለመሞከር የሆነ ነገር እንዳይደረግ የሆነ ነገር ልክ ሊታወቅብህ ሲባል በገንዘብ የምታመልጠውን ነገር ተወው። እስከ መቼ ነው እንደዚህ እያልክ ገንዘብህን እየዘራክ ሰው እንዳያቀብቅ? አሁን ደግሞ ጭራሽ ብለክ ብለክ ልጅቷን የደበቅሽው አንቺ ነሽ። አረ እንደ አንተስ እንደው አይን ኪፍሰስ አይንህን ያፍስ ሰው እውነት፣ አይን ክንፍስስ ያርቀ እውነት። እኔ ልጅቷን አሁን የት የት የት አውቂያት ነው ልጅቷን ስን የምደብቃት? ከመቼውስ ሂጄ፣ ከመቼውስ አገር አውቄ፣ ከመቼውስ ተዋውቂያት? ሰው ሁሉ እንዳንተ ተንኮለኛ ይመስላል ሁሉ እንዳንተ ተንኮለኛ ይመስላል፣ ግን አይደለም። እኔ እንዳንተ ተንኮለኛ አንተን ይሄን ያህል ተንኮል በስማም እኔ እውነት አላየሁም። ድገት እንደው ፊልም ላይ ካልሆነ በስተቀር ከመቼው አውቂያት? እኔ አካባቢ አውቃለሁ እንዴ? እኔ ሀገር አውቃለሁ እንዴ? እኔ ቋንቋ አውቃለሁ እንዴ? እኔ ሰው አውቃለሁ እንዴ? እኔ እኮ አላውቅም። ኧረ እንደው አንተ እንደው እንደው ምን አይነት ምን አይነት እንደው ድንዙዝ ነገር ነክ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንዴ፣ ተው እንጂ በቃ ሲተው ብር እየከፈልክ እንደው በዚህም በዛም ችግሮች ማምለጫ እውነታው እንዳይጋለጥ መሸፋፈል፣ እውነት እኮ ተሸፈን አትቀርም። ልጅ እኮ ነው የወለድከው፣ በሽታ እኮ አይደለም። ምን ሆነክ ነው በዚህ ደረጃ እንደው እንደዚህ መሆን አረ፣ በስመአብ አንተ እንደ ወዳጅና ጠላትህን ይለይ። በዛም ፖሊሶቹን ብታመጣ፣ ለዛ ሁሉ ፖሊስ ከፍለክ፣ ለዛ ሁሉ ፖሊስ መቼስ ማን በነፃ ይመጣል? ምንም ቢያውቁ አንተ ፕሬዚዳንት ወይም ደግሞ የማነው ይሄ የንትን ዘመድ አይደለህም። እነዚህ የዛ የፖሊሱ ወይም ደግሞ የመንግስቱ ዘመድ አይደለም። ይህ ሁሉ ፖሊስ እንደው ግልብጥ የመጣው መዳንን ግልብጥ ያደርገው ይሄ ሁሉ ሰው እንደዛ ስታደርግ፣ ለምን በገንዘብ ታምናለህ? እስኪ በገንዘብ የሚያምነውን አይምሮህን ቀይረው ጥሩ ነገር አድርግበት። ጥሩ ነገር አድርጋ ስትል ነበር። ጥሩ ነገር አድርግበት። ለማንኛውም እኔ እናንተ እንገናኝ። እኔ ብዙም አልልም። መቼ ዝዛ ተቀብራ አትቀርም፣ ትመጣታለህ አዲስ አበባ። አንተ በስነ ስርዓት በኤርፖርት ና አሳያለሁ። ከዚህ በኋላ እኔ እናንተ እንተያያለን፣ ግን በቃ በኤርፖርት ና፣ እሺ። በአዲስ አበባ ኤርፖርት ተሳፍረህ ክርስቲያን አሁንም ወንጀለኛ እንደሆን ከቀለ ማስረጃ እኔ ፓስፖርቴን እጅ አንተ ላይ እንዳለ በህግ ነው ምጠይቅ ካላነበብክ የምታነብ ከሆነ ከጀርባው ላይ ተጽፏል የማንን ያንድ ሰውን ፓስፖርት ይዛ ከተገኘ አንተ ወንጀለኛ ነው እሺ እሱን አንብበው ማንበብ ከቻልክ ስለዚህ ማስረጃ አለኝ ማለት ነው እንግዲህ ያው ጌሙን እንጀምረዋለን። እሺ፣ አንተ ብቻ በሰላም ና፣ አንተ ደንቆሮ ብቻ በሰላም ና። እሺ፣ እንግዲህ ውድ ቤተሰቦች ሰላም ጠፋች ብላችሁ ያሰባችሁ የተጨነጣችሁ፣ አይዞሽ ብላችሁ ከጎኔ የለ ነበራችሁ በአጠቃላይ ባጠቃላይ እኔ መጥፋት ያሳሰባችሁ ያው እንደ እግዚአብሔር ፍቃድ እንደ እግዚአብሔር ፍቃድ አገር ላይ ገብቻለሁ፣ ሰላም ገብቻለሁ። ያው ሁሉንም ነግሬያቸዋለሁ፣ አሳውቂያቸዋለሁ። ከዚህ በኋላ ማሳውቃችሁም የሚሆን ነው አላቅም። እውነት አሁን ላይ አሁን ድረስ አሁን ቤቴ ነኝ ያለሁትና ቤቴም ሲሆን በጣም እየተሰማኝ ያለው የሆነ በጣም የሚያስፈራ ስሜት እስካሁን ድረስ አልለቀቀኝም ያለው ሁኔታ እና ይህን ይመስላል። በጣም አመሰግናለሁ። በጣም በጣም አመሰግናለሁ። ድጋሚ ከሰው ጋር እንኳን እንዳልገናኝ ለሰው እንኳን ያለውበት ቦታ እንደዚህ ነው ብዬ ለመናገር እንዳላስረዳ እንዳልናገር ሲም ካርዴን አውጥቶታል። ሲም ካርዴን አውጥቶታል። አጋጣሚ ላይ ስልኬን ሲሰጠኝ ልደውል ስል ሲም ካርዴን ወስዶታል። ሲም ካርድ ደግሞ በተአምር በተአምር ማንነታችሁን የሚገልጽ መታወቂያም ሆነ ወይ የሆነ ነገር ከሌለ ሊወጥ አይችልም። በምንስ ሁኔታ ከማንስ ጋር ልገናኝ? ዋትስአፔን አጥፍቶ ቴሌግራሜን አጥፍቶ፣ እረ ግን እኔ አላቅም እኔ አላቅም? ምን ምን ብዬ ከምን እንደምጀምር አላቅምና በመሀል ዋትስአፔንም ላሰራላ እንትል ለሱመያም ልነግራት አሰብኩኝ ያው እሷንስ ማስጨነቅ ጨነቀ አይደለም ምንድን ምንድነው የማርገው ምን ምን ልታረግ ትችላለች ሱመያስ እኔ ለሱመያ እንደዚሁ ያለው በባህር ስላት ያኔ ለእሷ እኔ ስጠነቀቅላትና ስፈራ እንደነበረ የምታውቀው ነገር ነው እና አሁን እኔ እንደዚህ ብዬ ብላት እሷን ማስጨነቅ ነው የሚሆነው ብቻ እንደዛ ያንን ነገር አሳልፌ ያንን ነገር ትዬ ገብቻለሁ። በዛ ደረጃ ስላልሳልኩት ነው መሰለኝ በጣም እውነት ለመናገር ፈርቻለሁ። በጣምም አስፈርቶኛል። እንደዚህ ያደርጋል ብዬ ሰይድን አላስበው ያደርጋልን ብያ አልጠብቀውም ነበር። ፍጹም የተለየ ሰው የማቀው ሰው ሳይሆን የማላቀው ሰው ከሱ ይሄን ያህል ነገር ያደርጋ እንደዚያ ይፈጥራል ብያል አላሰብኩም ነበረ። በወቅቱም ያው ሀዋ ይቅርታ ጠይቃኛለች። ድጋሜ እሷን ስብ ለማንሳት ሳይሆን እሷን አምኜ ነበረ እዛ ቦታ ላይ ሄድኩት ያ ነገር የሚተፈጸመው ያም ነገር የሆነው። ከዛም በኋላም ደግሜ ሀዋን ማመን አልቻልኩም። ወደ አደን ስገባ በባህር ቆርጬ ስነሳ ራሴን ወሰንኩት፣ ራሴን ወሰንኩት። ለሷም አልነገርኳትም፣ ሀዋንም አላማከርኳትም፣ እንደዚህ ነው ብዬ የማልጠየቅኳትም። ምክንያቱም በቃ ያኔ ያን ነገር ይቅርታን ብላ ብትለኝም እኔ ግን ውስጥ የፈራ ምክንያቱም ያው ድጋሚ ሌላ ነገር ሊፈጠር ይችላል ብዬ ያው ሰው አይደለው ይፈጠራል ብዬ ስላሰብኩኝ እሷንም ሳልነግራት ተነስቼ ወደ አደን ገባው። አደን ግን ምንም አይነት ማስረጃ የሌለው ሰው መግባት አይችልም። እና እግዚአብሔር ይመስገን በመንገድ ላይም አንዳንድ ነገር ቢያጋጥመኝም አጋጣሚ ፓስፖርቴቼ ፓስፖርቴን ፎቶ አንስቼው ነበረ እና በሱ ፎቶ ኮፒ አድርጌ እባካችሁን ጠፍቶብኝ ነው ምናምን በማለት ያው ብዙም ጭካኔ የላቸውም የመኔዎች። እኔ በጣም መልካም ሀገር ነው ሰዎቹ መልካም ሰዎች ናቸው። ብቻ በዛ በዛ ወደ አደን ልገባ ቻልኩኝ። አደን ደግሞ ከገባሁ በኋላ ብቻ ከባድ ነው። ደረጃ ስላሳልኩት ነው መሰለኝ በጣም እውነት ለመናገር ፈርቻለሁ። በጣምም አስፈርቶኛል። እንደዚህ ያደርጋል ብዬ ሰይድን አላስበው ያደርጋልን ብዬ አልጠብቀውም ነበር። ፍጹም የተለየ ሰው የማውቀው ሰው ሳይሆን የማላውቀው ሰው ከሱ ይሄን ያህል ነገር ያደርጋል እንደዚያ ይፈጥራል ብዬ አላሰብኩም ነበረ። በወቅቱም ያው ሀዋም ይቅርታ ጠይቃኛለች። ድጋሜ እሷን ስብላ ለማንሳት ሳይሆን እሷን አምኜ ነበረ እዛ ቦታ ላይ የሄድኩት ያ ነገር የሚተፈጸመው ያም ነገር እንግዲህ ቤተሰብ እንደሰማችሁት ነው ማለት ነው አያችሁ አደለ ሰላምን ሌላ አዲስ የምታስታውሱ ከሆነ ሰኢድ ሰላም በባህር ሊሄድ ነው ስትል ቁጥር ሰጧት የራሱን ቁጥር ሰጧት ቁጥር ለካ የሰጣት ሲም ካርዷን ስለወሰደው እና ሌላ በሌላ ትደውልኛለች ወይ በሌላ ታናገረኛለች ምን ሁና ጠፍታለች እየደወለች አይደለም የት እንዳለች አይታወቅም ብቻ ጠፍታለች አለ የልቡን በልቡ የሆዱን በሆዱ አድርጎ ማለት ነው ከሲም ካርዷን ወስዶ የዋትሳፓን እንደሰማችሁ ቴሌግራሟን ሁለ ነገሯን ደላልቶ አጥፍቶ ሁለነገሩን ነገሩን አጥፍቶ እንደዚህ ካደረገ በኋላ በባህር ሊሄድ ነው ስትለው ምንም እንድትሆን አልፈልግም። አንተ ኦሬዲ ገላታል። ሰኢድ ኦሬዲ ሰላምን ገላሃታል ማለት ነው። ምን ማለት ነው? በዚህ ደረጃ በዚህ እውነት እውነት እውነትም የሆነ ግሽጣ ራስ ምን ይመስላል? በእናታችሁ እንዳትፋችሁ ማለት ነው።